ሰላም ሰላም ውድ የቻናል ቤተሰቦች፣ አሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ በዋትሳፕ በቴሌግራም እየደወላችሁ መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቻናሉን ተቀላቀሉ። እየደወላችሁ ተማሩ። ወደ ምንባው ስንሄድ እቺ ሃ ና ሃና ጎ በዝ ጎበዝ ተማሪ ተማሪ ና ት ሃና ጎበዝ ተማሪ ናት። ሀ የመጀመሪያ ፊደል ና አራተኛ ፊደል የን ቤት አራተኛ ጎ የገቤት የመጨረሻ በ የመጀመሪያ ዝ ስድስተኛ ፊደል ና ጎበዝ ተ ማሪ ተ የመጀመሪያ ፊደል ማ አራተኛ ሪ ሶስተኛ፣ የረቤት ሶስተኛ ተማሪ ና እና ማለት የነ አራተኛ ት ማለት የተቤት ስድስተኛ አና ጎበዝ ተማሪ ናት። ከ ው ስ ር ከ የመጀመሪያ ው ሁለተኛ ሰ የመጀመሪያ ር ስድስተኛ ከውሰር ቤተሰቧን ቤተሰቧን መስራ በስራ በስራ በስራ ታግዛለች ታግዛለች። ከውሰር ቤተሰቧን በስራ ታግዛለች። ኮኬት ኮኬት በህብረት በህብረት መስራት መስራት ትወዳለች። ትወዳለች። እነዚህ እያደረጋችሁ እንግዲህ እያንዳንዳችሁ ፊደሎችን በመለየት መጥራት፣ ከዛ አንድ ላይ በማገጣጠም ኮኬት በህብረት መስራት ትወዳለች ብላችሁ ታነባላችሁ ማለት ነው። ይቺ የመጀመሪያ ፊደል ናት፣ አ ከዛ ይቺ ሶስተኛ ፊደል ሊ። ሶስተኛ ፊደሎች እግረ ሸፋፋ ስለሆኑ ሊ የለቤት ሶስተኛ ማለት ነው። አሊ ታሪክ ታ ማለት የታ አራተኛ ፊደል ታሪክ ማንበብ ማንበብ ይወዳል ይወዳል ይወዳል። አሊ ታሪክ ማንበብ ይወዳል። ይቺ እንግዲህ ሶስተኛ ፊደላት እግረ ሸፋፋ ናቸው። እያያቸዋለሁ የመቤት ሶስተኛ መሙ መሙሚ ሚምንላት ናት እቺ ደግሞ ጣ የጠ ቤት አራተኛ ማለት ነው። አራተኛ ፊደሎች እግር አጣራ ናቸው። ሚጣ ብለን እናነባለን። ሚጣ ተረት ተረት መስማት መስማት ትወዳለች ትወዳለች ሚጣ ተረት መስማት ትወዳለች። መምህራችን መምህራችን መምህራችን ተረት ተረት ነገረችን ነገረችን አ ቡ ሺ አ የመጀመሪያ ፊደል ነው። ቡ ሁለተኛ ፊደል። ሺ ስድስተኛ ፊደል። አቡሽ ጎበዝ ጎ ማለት የገቤት ሰባተኛ ፊደል በ የመጀመሪያ ፊደል ዝ ስድስተኛ ፊደል ጎበዝ ተማሪ ተማሪ ነው ነው ውሃ ውሃ ለጤናችን ለጤናችን ለጤናችን ጠ ጠቃሚ ጠቃሚ ነው ነው ውሃ ለጤናችን ጠቃሚ ነው። ህጻና ህጻናት ሰላም ሰላም በሰተነበት በሰፈነበት አካባቢ አካባቢ ማደግ ማደግ ህጻናት ሰላም በሰፈነበት አካባቢ ማደግ ማደግ ደግሞ ብልጧ ጦጢት ብልጧ ጦጢት ትላለች ብልጧ ጦጢት በድሮ በድሮ ጊዜ በድሮ ጊዜ ጦጣና ጦጣና ጅብ ጦጣ እና ጅብ በአንድ ጫካ ጫካ ውስጥ ውስጥ ይኖሩ ይኖሩ ነበር ነበር። ጅብ ጅቡ ሶሪ ጅቡ ጦጣን ጦጣን ለመብላት ለመብላት አሰበ አሰበ። ጅቡ ጦጣን ለመብላት አሰበ። ጦጣንም ጦጣንም ጠራት። ጦጣንም ጠራት።

ለመጠየቅ ለመጠየቅ ሄደች ሄደች ሄደች ራቅ ራቅ ብላ ብላ ተሻለህ ተሻለህ አያ ጅቦ አያ ጅቦ አለችው ተሻለህ አያ ጅቦ አለችው ኧረ ኧረ አሞኛል አሞኛል ገብተሽ ገብተሽ ጠይቂኝ ጠይቂኝ አላት አላት ኧረ ገብተሽ ጠይቂኝ አላት። ኧረ አሞኛል ገብተሽ ጠይቂኝ አላት። ጦጢትም ጦጢትም ጦጢትም በሩ በሩ ላይ ላይ ቆማ ቆማ ስታወራው ስታዋራው ስታዋራው ቆየች ቆየች ስታዋራው ቆየች ጅቡ ለመብላት ለመብላት አንጠራራኝ አንጠራራኝ አንጠራራኝ ብሎ ብሎ ዘሎ ዘሎ ሊይዛት ሊይዛት ሲል ሲል ጦጢትን ጦጢትም እኔንም እኔንም ሰው ሰው ጠራኝ ጠራኝ ብላ ብላ ዛፍ ላይ ዛፍ ላይ ወጣች ወጣች። ልድገምላቸው አንድ የፈጠኑ በድሮ ጊዜ ጦጣና ጅብ በአንድ ጫካ ውስጥ ይኖሩ ነበር። ጅቡ ጦጣን ለመብላት አሰበ። ጦጣንም ጠራት አሞኛል ጠይቂኝ፣ አላት። ጦጣም ለመጠየቅ ሄደች። ራቅ ብላ ተሻለ አያ ጅቦ፣ አለችው። አረ፣ አሞኛል ገብተሽ ጠይቂኝ፣ አላት። ጦጢትም በሩ ላይ ቁማ ቁማ ስታዋራው ቆየች ስታዋራው ቆየች። ጅቡ ለመብላት አንጠራራኝ ብሎ ዘሎ ሊይዛት ሲል ጦጢትን ጦጤትም እኔንም ሰው ጠራኝ፣ ብላ ዛፍ ላይ ዛፍ ላይ ወጣች ወጣች። ምግብ ይላል። ምግብ ም ማለት የመቤት ስድስተኛ ፊደል ነው። ግ ማለትም ስድስተኛ ነው። ብ ማለትም ስድስተኛ የመቤት ስድስተኛ ምግብ ለሰው ለ መጀመሪያ ፊደል ነው። ሳሚ የመጀመሪያ ፊደል ነው። ለሰው ልጆች ለሰው ልጆች እጅግ እጅግ አስፈላጊ አስፈላጊ ነው ነው። ሰዎች ሰዎች የተለያዩ የተለያዩ ምግቦችን ምግቦችን ይመገባሉ ይመገባሉ። የምግብ የምግብ አይነቶች አይነቶች ብዙ ናቸው ናቸው። እነዚህ ምግቦች ምግቦች በሶስት በሶስት ይከፈላሉ ይከፈላሉ። እነሱም እነሱም በሽታ በሽታ ተከላካይ ተከላካይ ኃይልና ኃይልና ሙቀት ሙቀት ሰጪ ሰጪ ኃይልና ሙቀት ሰጪ እና ገንቢ ተብለው ይከፈላሉ እና ገንቢ ተብለው ይከፈላሉ። በሽታ ተከላካይ የሚባሉት ተከላካይ የሚባሉት የሚባሉት ሙዝ ሙዝ ብርቱካን፣ ብርቱካን፣ ሎሚ፣ ሎሚ፣ ማንጎ፣ ማንጎ፣ ማንጎ እና እና ሌሎችም ይገኙበታል ሌሎችም ሌሎችም ይገኙበታል ይገኙበታል። ማር ማር ድንች ድንች ስኳር ስኳር ድንች ስኳር ድንች ዳቦ ዳቦ ኃይልና ኃይልና ሙቀት ሙቀት ሙቀት ሰጪ ሰጪ ይባላሉ ይባላሉ። ወተት እንቁላል ስጋና ባቄላ ወተት እንቁላል ስጋና ባቄላ ደግሞ ገንቢ ምግቦች ውስጥ ይመደባሉ። ገንቢ ገንቢ ምግቦች ምግቦች ውስጥ ይመደባሉ። እንደዚህ እያደረጋችሁ ተለማመዱ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ